ህብረት ስራ ምንድነው ከተባለ፣ ህብረት ስራ ለሰው ነው የሚሰራው በሰው ነው የሚሰራው ከሰው ነው የሚሰራው። ህብረት ስራ ሲነሳ ሰው ነው የሚነሳ። ህብረት ስራ ቁስ አይደለም፣ ተልእኮው ሰው ነው። ሰውን ከችግር ማውጣት፣ ሰውን ማህበራዊ፣ ኢኮኖሚያዊ ችግሩን መፍታት። የተባበረ ሀይል ሲኖር አንዱ ጋር ሀሳብ አለ፣ አንዱ ጋር ገንዘብ አለ፣ አንዱ ጋር ገበታ አለ፣ አንዱ ጋር ገበያ አለ። እነዚህ ሲተባበሩ የማይፈቱት ችግር የለም። ለመሊክ እንግዲህ ዛሬ ሀያ ሁለት ዓመት መሰረተው ትንሽ ወደ 67 ሺህ ብር ካፒታል የነበረው ማስታውሰው ሀያ ሁለት መሰረታዊ ማህበራትና አርባ ሺ አካባቢ አባላት ነበር በወቅቱ መሰረተው። ዛሬ ከሀያ ሁለት ዓመት በኋላ እንግዲህ በቶ ሚሊዮኖች በገንዘብ ደረጃ ሲለካ፣ በእርግጥ የመስራ ጉዳይ በገንዘብ ብቻ አይለካም። ብዙ ኢኮኖሚያዊ ማህበራዊ፣ የማይታዩ ቁሳዊና መንፈሳዊ ትርፎች አሉ ከገንዘብ ባሻገር ዛሬ እዚህ ዛሬ ለዚህ መካከል ላይ ተገኝቶ መልእክት ማስተላለፍ ለእኔ አልሐምዱሊላህ። ብዙ ሰዎች ከኛ ጋር የነበሩ ሰዎች ከኛ ጋር የሉ በተለያየ ምክንያት። ለዚህ መድረስ ሆነን ስናየው ቀላል ይመስለናል፣ ግን ቀላል አለ ይህንን አልሐምዱሊላህ ብሎ ፈጣሪን ማመስገን ትልቅ ነገር ነውና፣ ይሄንን የበዛ መጀመር ፈልጌ ነው። እንግዲህ ህብረት ስራ ማህበራት ዋናው የህብረት ስራ ተልኮ ምንድን ነው የሚለውን ሁሉም ሰው ማወቅ ያለበት መጀመሪያ፣ ህብረት ስራ ለምንድን ነው ያስፈለገው? ህብረት ስራ መሰረታዊ ተልኮ የህዝብ ተጠቃሚነትን ማረጋገጥ ነው። ቤተኛውን መስጊድ ደራጅ ተልኮ የህዝብን ተጠቃሚነት ከተጠቃሚነትም ፍትሐዊ ተጠቃሚነት ማረጋገጥ ነው። ሁሉም ነገር የሚመዘነው ከዜጎች ጥቅም አንጻር ህዝብ ስንል አንዱን ሳይጎዳ ሌላው መጠቀም ነው። ከተቻለ በኩል መጠቀም ካልሆነም ደግሞ ሌላውን ሳይጎዳ መጠቀም ማለት ነው። ስለዚህ የህዝብ ተጠቃሚነት ተልዕኮ ይዞ የተደራጀ ተቋም ነው። ይሄንን መሊክም እያንዳንዱ ጉዳይ መሊቅ አባላት ሲያስቡ ከመሊክ ጋር ሊሰሩ የሚሰሩ ባለድርሻ አካላት ባንኮች የቴክኖሎጂ አቅራቢዎች፣ የተለያዩ ባለድርሻ አካላት ከብረ ስራ ጋር የማይሰራ አካል ስላለ ማለት ነው። ስለዚህ እነ አካላት ሲሰሩ ተልእኮ በደንብ ተልእኮውን ማወቅ በጣም ጥሩ ነው የሚሆነው እና እኔ ከዚህ አንጻር እንግዲህ የህዝብ ተሳትፎ የሚረጋገጥበት ሰው በኢኮኖሚ የመግዛት አቅሙ ምክንያት የማይገለልበት ሁሉም እንዳቅሙ የሚሳተፍበት በተሳትፎ ልክ ደግሞ ጥቅም የሚያገኝበት ተቋም ነው። ይህን ታወቀን ግብርና እንዲዘምን የሚያደርጉ ስራዎችን መስራት። እስካሁን በመጣንበት መንገድ በርካታ ስራዎች ሰርተዋል። በርካታ ውጤቶች ተመዝግቧል። ዛሬም እዚህ እውቅና ተሰጣቸው የነበሩ መሰረታዊ ማህበራትም፣ ወረዳዎችን፣ ቴክኖሎጂ አቅራቢዎችን ከዩኔኑ ጋር የሚሰሩ የቴክኖሎጂ ጉዳይ ነ የግብርና ሽግግር ጉዳይ ማለት ንግግር አይደለም ተግባር ነው። የግብርና ሽግግር ማለት ግብርና በቴክኖሎጂ እንዲታገዝ ማለት ነው። ስለዚህ አርሶ አደሩ በጥራት በተሻለ ዋጋ በፈለገው ጊዜ የፈለጉ አካባቢ እንዲቀርብለት ማድረግ ይሄ ሲሆን ግብርና ምርታማነት ያደርጋል ምርታማነት ሲያድግ የግብርና ሽግግር ወደ ገጠር ሽግግር ይወስዳል